ሰላም ውድና የተከበራችሁ የቲጂ ዩቲብ ቻናል ተከታዮች እንዴት ናችሁልኝ? ይመስገነው፣ እኔ በጣም ሰላም ነኝ። ዛሬ እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ። ዛሬ ማሳያችሁ አዲስ የመጣውን ኬክ እንዴት እንደምናዘጋጅ ማሳያችሁ ይሆናል። ብዙዎቻችሁ ለማታቁ ደግሞ ስሙ አህመድ ኤልዘሜል ይባላል። ይህም የተባለበት ምክንያት የሰውዲ ታዋቂ ሼፍ ነው፣ እሱ ነው ለመጀመሪያ ጊዜ ይህንን ኬክ የሰራው ለዛም ነው ኬኩ በስስም የሚጠራው፣ ማለት ነው አህመድ ኤልዘሜል ይባላል። በጣም ቆንጆ ቴስትን ያለው ክራንቺ ነው። ስትበሉት ከሽከሽ እያለ በጣም ቆንጆ ቴስት አለው። እኔ ብዙ አይነት ጣፋት ኬኮችን ቀምሻ ይቻለው፣ ግን ይሄ ግን በጣም ለየት ያለ ነው። እውነቴን ነው ምላችሁ በጣም ነው የሚጣፍጠው፣ እና ደግሞ ከአስር አስር ሰጥችዋለሁ። በጣም ነው የወደድኩት። በጣም ቆንጆ ቴስት እናያለው። እናንተም በቤታችሁ ውስጥ አዘጋጅታችሁ ሞክሩት፣ እንደምትወዱት እርግጠኛ ነኝ። ያለ ኦቨን በቀላሉ ማንኛውም ፍሪጅ ያለው ሰው መስራት የሚችለው አይነት ኬክ ነው። እሺ ጓደኞች፣ ወደ ቪዲዮ ከመሄድ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወደ አዘጋጃጀት፣ በመጀመሪያ የሚያስፈልገን እንደምታዩት የቾኮላት ኬክ ነው። ወይ ይህንን ወይ ይህንን መጠቀም ትችላላችሁ። እኔ ግን ተለቅ ባለ እቃ ስለሆነ የማዘጋጀው ኬኩን ሁለቱንም ሙሉ ነው የምጠቀመው። ስለዚህ የፈለጋችሁትን ኬክ ግን የቾኮላት ኬክ መሆን አለበት። በዚህ መልኩ እንግዲህ ኬካችንን እንቆራርጠውና እናዘጋጃለን። ከዛን ኬኩን የምናዘጋጅበት እቃ ላይ እንደረድራለን። በዚህ መልኩ እቃችን ላይ ከደረደርን በኋላ እዚህ ጋር የቾኮላት ሚልክ ወይም የቾኮላት ወተት አለን። እሱን ታዲያ አንዱ ሙሉ እንደዚህ እናጠጠዋለን። ኬካችንን ከላይ እያፈሰስን በደንብ እንዲጠጣልን እናደርጋለን ማለት ነው። በደንብ እንዲርስልን ስለዚህ በዚህ መልኩ በደንብ አርገን ሁሉም ቦታ አዳርሰን እንጨምራለን ማለት ነው። እንደምታዩት በዚህ መልኩ ኬካችንን የቾኮላት ሚልኩን ከጨመርን በኋላ ወይም ቾኮላት ወተቱ ከጨመርን በኋላ እሱን ወደ ጎን እናስቀመጠና እዚ ጋር ዋይፕ ክሬም አለን። ግማሽ ኮብ ዋይፕ ክሬም እዚ ሰፋ ያለ ቃለኝ እንጨምራለን እንደምታዩት ግማሽ ነው የተጠቀምኩት ማለት ነው፣ የዋይፕ ክሬሙን። እዚህ ጋር ደግሞ ኬሪ ይባላል በአረብኛ ጅብን ኬሪ ይባላል፣ በእንግሊዝኛ ደግሞ ክሬም ቺስ ነው። አራቱን ፍሬ እጠቀማለሁ ከዚህ ላይ። በመቀጠል ኮንደንሳይድ ሚልክ ሩብ ኩብ ነው የምንጨምረው። እዚጋ እንደምታዩት አንድ ሶስተኛ ነው ይሄ፣ ማለት ሩብ ኩብ ማለት ነው። ኮንደንሳይድ ሚልክ ጨምራለን። በመቀጠል የሚያስፈልገን ድሪም ዋይፕ ነው። ድሪም ዋይፕ እዚህ ጋር እንደምትመለከቱት ክሬም ፓውደሩ ክሬም ነው ማለት ነው። ስለዚህ እሱም ያስፈልገናል። እዚህ ጋር እሱን አንዷን ፍሬ ነው የተጠቀምኩት። አንዱ ካርቶን ውስጥ ሁለት ሆኖ ነው የሚመጣው፣ እኔ ግን አንዱ ነው የተጠቀምኩት። ታዲያ በመቀጠል በደንብ አድርገን ግብአቱን በዚህ መልኩ አንድ ላይ መተዋለን ክሬም እስከሚሆንልን ድረስ ልክ እንደዚህ እንደምታዩት በዚህ ማሽን በመምቻው ማሽን በደንብ አርገን እንመታዋለን። ይህን ከሌላችሁ በጁስ መምቻ መምታት ትችላላችሁ። ግን በዚህ ቢሆን የበለጠ አሪፍ ነው። እንደምታዩት ለአንድ ለሶስት ደቂቃ ወይም ለአራት ደቂቃ ነው የምንመታው። ከዛ ልክ እንደዚህ ይሆንልናል ማለት ነው። ከአራት ደቂቃ በኋላ ይህን ይመስላል። ልክ ክሬማችን ልክ እንደዚህ ሲሆንልን አሁን የምናደርገው ምንድን ነው? ቅድም ቁርጠን የድርድር ነው ኬክ አለ እላዩ ላይ ደግሞ የቾኮላት ወተት አጠጥተ ነው ነበረ ና እሱ ላይ ነው እንግዲህ እንደምታየት በዚህ መልኩ አዳርሰን ኬካችንን ከላይ አዳርሰን እንቀባዋለን ማለት ነው። ሁሉንም ክሬሙን ማለት ነው በዚህ መልኩ ከላይ በዚህ መልኩ ቀብተናል ማለት ነው። ይህንን ወደ ፍሪጅ ውስጥ እናስቀምጥ ነው ወደ ቀጣዩ ስራችን እንሄዳለን። እዚህ ጋር ደግሞ አንድ ኩብ የዋይፕ ክሬም እንደ ቀደሙ አይነቱ ግን ይሄኛው አንድ ኩብ ነው። እሳት ላይ ሞቅ እናደርጓለን በድስት ላይ እንደዚህ እንደምታዩት። ከዛም እዚህ ጋር ደግሞ እንግዲህ የጃለክሲ ይህንን ነው የምንጠቀመው። ብዙ አይነት ጃላክሲ ቾኮላት አሉ በብዙ አይነት የሚመጡ ማለት ነው። ነገር ግን እናንተ መግዛት ያለባችሁ ይህንን ነው። ስሞዝ ሚልክ የሚል አለ። ስሞዝ ሚልክ የሚለውን ከስር በወርቃማ የተጻፈ አለ። እሱን ነው መግዛት ያለባችሁ። ምንም አይነት ድብልቅ የሌለው ነው። ስለዚህ ይህንን በዚህ መልኩ እንግዲህ እኔ አምስቱን ነው የተጠቀምኩት። እዚህ ጋር አምስቱን ለአንድ ኮብ ዋይፕ ክሬም አምስቱን ይህንን ጀለክሲ ስሙዝ ሚልክ እሱን እንጨምርና በዚህ መልኩ እናዋህደዋለን። በደንብ እስኪቀልጥልን ልክ ሲቀዘቅዝልን ነው እዚጋ ምንጨምረው። እዚጋ እንደምታዩት በዚህ መልኩ እንጨምራለን። የኬካችን ላይ ቅድም ያዘጋጀ ነው ላይ ማለት ነው። ነገር ግን አሁን ከእሳት ላይ እንዳወርድ ነው መጨመር የለብንም። በትኩሱ ነው ቾኮላቱን እዛ ዋይፕ ክሬሙ ላይ ጨምረን ምናቀልጠው ነገር ግን ትንሽ እንዲቀዘቅዝ መጠበቅ አለብን። ልክ ቀዝቀዝ ሲል ሙቀት እንዳይኖረው ክሬማችን ከስር የቀባነው እንዳይበላሽብን በትኩሱ ከላይ ከጨመረ ከስር ያለው ነጩ ክሬም ወደ ላይ ይወጥና ይወጣብንና ይበላሽብናል ማለት ነው። እንደፈለግነው ያወጣልንም አሁን እንግዲህ ይህንን እንደዚህ ከጨመርኩኝ በኋላ በላስቲክ ሸፍኜ ፍሪጅ ውስጥ አስገብቻለሁ። መልሽ በመቀጠልም ወሳኝና የመጨረሻ የሆነውን ስራውን እንሰራለን ማለት ነው። እዚህ ጋር ስሙዝ ሚልክ ቻለክስ የቅድሞ አይነቱን ሳህን ላይ በማድረግ ማይክሮፋይፍ ውስጥ ጨምረን እናቀልጠዋለን። ከዛ በኋላ እዚህ ጋር ደግሞ እንደምታዩት ኮረንፍሌክስ ነው የቾኮላቱ ማለት ነው። ከፈለጋችሁ ትናንሿ ፍሬ ትመጣለች፣ እሱነ መጠቀም ትችላላችሁ። እኔ ይህንን ተጠቅም ያለው እሱን በሳህን ላይ በማድረግ ከቾኮላቱ ጋር በደንብ አድርገን እናዋህደዋለን። ቾኮላቱ ጋር ስታዋህዱ የሆነ መጠባበቅ ሊጠባበቅ ይችላል። ችግር የለውም ግን በደንብ አድርገን እናዋህደዋለን ማለት ነው። በመቀጠል የሚያስፈልገን የቾኮላት ፓውደር ነው። አንድ ሁለት የሾርባ ማንኪያ ወይም ሶስት የሾርባ ማንኪያን ጨምረና እንደዚህ እንደምታዩት ሰፋ ያለ ክዳን ያለው እቃ ሳህን ላይ ጨምረን በደንብ አድርገን እንደዚህ እንመታዋለን። ይሄ የምናደርግበት ምክንያት ምንድን ነው የተጠባበቀው ምናምን እንደዚህ ፍርፍር ብሎ እንዲወጣለን ና እና ደግሞ ፓውደሩን ማትጨምሩ ከሆነ ይለዛል፣ ለማኘክም ይከብዳል። ስለዚህ ግድ ፓውደሩን ጨምራችሁ ነው የምታዘጋጁት ማለት ነው። ኮረንፍሌክሱ ፓውደሩን ማትጨምሩ ከሆነ የፓውደሩን ቾኮላት ማትጨምሩ ከሆነ ግን ለመብላት በጣም ነው የሚከብደው፣ የሆነ ልዝዝ ይላል። ስለዚህ እንደዚህ ክራንቺ እንዲሆን ከሽ ከሽ እንዲልላችሁ ማለት ነው ስትበሉት የግድ ማድረግ ያለባችሁ በፓውደሩ በቾኮላቱ ካዋህዳችሁ በኋላ በፓውደሩ በሳህን ክዳን ያለው ላይ ጨምራችሁ በደንብ መምታት ነው ማለት ነው። ለአንድ አስር ሰከንድ ማለት ነው። ከዛም እንግዲህ እንደምታዩት ፍሪጅ ውስጥ ካስገባ በኋላ ከአንድ ሰዓት በኋላ ማቅረብ ትችላላችሁ ማለት ነው። እኔ ፍሪጅ ውስጥ መልሼ አስገብቼ እንግዲህ ከአንድ ሰዓት ወይም ከሁለት ሰዓት በኋላ ነው እዚህ ጋ እንግዳ ስላለብኝ እንግዲህ የቆረስኩት ማለት ነው። እናንተ ካዘጋጃችሁ በኋላ ፍሪጅ ውስጥ ለአንድ ሰዓት ካቆያችሁ በኋላ መጠቀም ትችላላችሁ እንደ ፍላጎታችሁ። ለነገም ከሆነ የምታዘጋጁት ምንም አይነት ችግር የለውም፣ በፈለጋችሁ ሰዓት መመገብ ትችላላችሁ። እንግዲህ እንደምታዩት በጣም በጣም ቆንጆ የአህመድ ኤልዘሜል ኬክ አዘጋጀን ማለት ነው። በጣም ነው የሚጣፍጠው ልነግራችሁ አልችልም። ቴስቱ ለየት ያለ ነው። ብዙ አይነት ጣፋጭ ኬኮችን በቤት ውስጥ ማዘጋጀች ከውጭም ቀሚሻ ይቻላል። የዚህ ቴስቱ ግን በጣም ለየት ያለ ነው። በጣም ነው የምትወዱት እርግጠኛ ነኝ። በጣም ለየት ያለ ቴስት ነው ያለው እና እናንተም በቤታችሁ ውስጥ ሞክሩት። በጣም ጣፋጭና ቆንጆ ጤናማ የሆነ የአህመድ ኤልዘሜልን ኬክ እንግዲህ አሳይቻቸው አለሁ። እናንተም በቤታችሁ ውስጥ ሞክሩት። እንግዳም ቢመጣባችሁ የሆነ ዝግጅትም ቢኖርባችሁ ለተለያየ ዝግጅቶች ለበዓልም ለተለያየ ፕሮግራምም ማዘጋጀት ትችላላችሁ ማለት ነው። በጣም ቆንጆ ኬክ ነው። ስትበሉት በጣም ነው ደስ የሚለው። ክራንቺ ነው፣ ከሽ ከሽ እያለ ድምፁ ራሱ ለመጀመሪያ ጊዜ እንደዚህ አይነት ኬክ ስበላ ና በጣም ወድቻለሁ። እሺ ጓደኞቼ፣ ለቻናሌ አዲስ የሆናችሁ እንግዲህ እንዲሁም ሰብስክራይብ ያላደረጋችሁ ቪዲዮን እያያችሁ ያላችሁ ሰብስክራይብ አድርጉኝ እና ነባር ጓደኞቼ ደግሞ ለምታበረታቱኝና ይበለጥ እንድሰራ ስለምታደርጉኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ።